ዮሐንስ ወንጌል ምዕራፍ 1 ከቁጥር 6 ጀምሮ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። የመልእክቴ ዋነኛ ሐሳብ ስለ ብርሃን የሚል ይሆናል። ለዚህ ሐሳብ መነሻ ዮሐንስ ዮሐንስ ብየስል ምናልባት አንዳንዶች ግር እንዳይላችሁ፣ በዮሐንስም የሚጠሩ በርከት ያሉ ሰዎች አሉ። በመጽሐፍ ቅዱስ ዮሐንስ ተብለው ከሚጠሩ በርከት ካሉ ሰዎች መካከል ዋና ዋናዎቹ ሁለቱም፣ አንደኛው ሐዋርያው ዮሐንስ፣ ሁለተኛው ወንጌላዊ ዮሐንስ። ሐዋርያው ዮሐንስ የዮሐንስ ወንጌልን የጻፈ፣ ወደ ኢየሱስ ደረት ይጠጋ የነበረ፣ ሶስቱን ዮሐንስ መልእክቶች የጻፈ፣ ወደ ኢየሱስ ደረት የሚጠጋው ሽማግሌው ዮሐንስ ራእይን በፍጥሞ ደሴ ተመልክቶ ዮሐንስ ራእይን የጻፈ ይሄኛው ሐዋርያው ዮሐንስ ተብሎ ይጠራል። የዘብዴዎስ ልጅ የነጎድ ጓር ልጅ ሌላኛው ዮሐንስ ያነበብኩላችሁ ሐሳብ ዛሬ የምንካፈልበት ካፈለበት ወንጌላዊው ዮሐንስ ወንጌላዊ ዮሐንስ ስለ ብርሃን በሚል መልእክት የምንካፈልበት ስለ ወንጌላዊ ዮሐንስ ታሪክ ይሆንና ነገር ግን እግዚአብሔር በቀድሞ ዘመን ስለነበረው ዮሐንስ ገዶት ሳይሆን በሱ የህይወት እንቅስቃሴ ላይ መሰረት አድርጎ ዛሬ ሌላ የሚወለድ ዳግማዊ ዮሐንስ አለ። ዛሬ ዳግማዊ ወንጌላዊ ዮሐንስ በዚህ ጉባኤ መካከል ይወለዳል፣ ከመንፈስ ዓለም ማህፀን። አሜን ትላለህ ሆይ ስትል በኢየሱስም ዮሐንስ ላይ የነበረ መንፈስ አንተ ላይ ያረፈ ዳግማዊ ማ ዮሐንስ ይወለዳል። ዛሬ ማክሰኞ ማታ ለሌላ ሰው እንዳታደርገው ይህንን መልእክት አሜን ብለህ ለራስህ ውሰደው። ኢየሱስ ኮፍታዳ እና ዮሐንስ ማን ነው ብለን ስንል ዮሐንስ ወንጌል ሐዋርያ ዮሐንስ ስለ ዮሐንስ ሲተርከው እንዲህ አለ፣ እውነተኛው ሚያበራው ብርሃን ወደ ዓለም መጣል። ነገር ግን ይሄኛው ዮሐንስ ደግሞ ስለ ብርሃን የሚመሰክር ስለማ ስለ ብርሃን ራሱ ብርሃን አይደለም። ከድንግል ይወለዳል ስለተባለው ስለ ኢየሱስ ስለ ዓለም ብርሃን የሚመሰክር ነው ማ ዮሐንስ ይሄ ስለ ብርሃን የሚመሰክረው ዮሐንስ እንዴት ነው ባክግራውንዱ? አባቱ ዘካርያስ ነው። እናቱ ኤልሳቤጥ ናት። ዘካርያስና ኤልሳቤጥ ለብዙ ዘመን ልጅ ይፈልጉ ነበረ። ነገር ግን እግዚአብሔር ዝም ብለው ስለነበረ ልጅ አልወለዱም እና የኤልሳቤጥም የዘካርያስም ዕድሜ እጅግ በጣም ሄዷል። ሚገርመው ይሄ የካህን ቤተሰብ የጎደለኝ ነገር አለና አገልግሎት ላቁም የሚል መንፈሳዊ የስንፍና ቁመና ቁመና ያላቸው የጎደለ ነገር እያለ አገልግሎቴን እቀጥላለሁ የሚል የህይወት ኳሊቲ ያላቸው። ታውቃለህ፣ ሰው የበላ ጊዜ፣ የጠጣ ጊዜ፣ የለበሰ ጊዜ፣ ቤት የገዛ ጊዜ፣ የሰራ ጊዜ፣ መኪና የገዛ ጊዜ ለአገልግሎት ሞቅ ሞቅ ይላል። አገልግሎት ጀምሮ ነገር ሲመሰቃቀል እጁ ባዶ ኪሱ ባዶ ሲሆን፣ ስራ ሲጠፋፋ፣ አየሩ ረጭ ሲል በእግዚአብሔር ላይ ያኮርፍና አገልግሎት ያቆማል። የዘካርያስ ቤት ስትመጣ ግን እንዲህ አይነት የሰነፍ ጠረን በቤቱ የለም። ልጅ የለም፣ ነቀፌት አለ። ጎረቤት ይጠቋቆምባቸዋል። እነዚህ መካኖች ይባላሉ፣ ቸርች ውጭም ላይ ይነቀፋሉ። ነገር ግን በአገልግሎት ጉዳይ አይደራደርም። አንድ ሰው አሜን ይበላ። አሜን ስትል ይሄ መንፈስ አንተ ላይ ያረፈ ችግር አለ። ቤቱ ግን አገልግሎቱን ቀጠለ። የጎደለ ነገር አለ። ጸሎት አላቆመም። ያልተመለሰ ዳጎስ ያለ ዋና ጥያቄ አለ። ካስፈለገ ልብ ሊሰብር አንገት ሊያስደፋ ሚችል የገነነና የከበደ ጥያቄ አለ። ማጠኑን ግን አላቆመም። ምንድነው ዘካርያስ ብለህ ብጠይቀው እኔ ከእግዚአብሔር ጋር ያለኝ ውል ልጅ ስላገኘሁ ሚበላ ስላገኘሁ ኪሴ ስለሞላ አይደለም እግዚአብሔርን የማገለግለው እና ስትለው ነገር ባዶ ቢሆን ያልተመለሰ ጥያቄ ቢኖር በቤቴ አገልግሎቴን እቀጥላለሁ ነው የሚለው። በንግግር ብቻ አይደለም፣ ይሄ ሰው በተግባር ያደረገው ይሄን ነው። ስለዚህ የአገልግሎት እጣ የደረሰው ቀን ገባ፣ ቤተ መቅደስ ያጥን ጀመር፣ ያገለግል ጀመር። በእጣ ክፍሉ ቆመ ዘካርያስ ላለ ግን ልጅ አገኛለሁ የሚል ተስፋ የሌለው የተፈጥሮ የዕድሜው ሕግ የሄደበት ሰው እያገለገለ ያለ ከሰማይ መልአክ ወደ ዘካርያስ መጣ። ዘካርያስ አለው፣ ጸሎት ተሰምቷል፣ ሚስትር ኤልሳቤጥ ወንድ ልጅ ትወልድልሃለች። አንተ አነካካሪ የሆነ ነገር ነው ዘካርያስ እየሰማያል። ከአይምሮ በላይ የሆነ ነገር ነው። መልአኩ ቅዱስ ገብርኤል ወደ ዘካርያስ ይዞት የመጣው የምስራች አንድ ሰው አሜን ይበላ። ኢየሱስ ያድናል። እንዲህ ነው አምላካችን። ሰው በጨረሰ ሰዓት ጣልቃም ይገባ። አበቃ ባልክ ሰዓት ትልቅ ነገር ካንተና ከህይወትህ እንዲወጣ የሚያደርግ ኤልሻዳይና ሉዓላዊ የሆነ አምላክ በዙፋኑ ላይ አለ። ስለዚህ መልአኩ ገብርኤል ከሰማይ መልእክትን ተቀብሎ ወደ ዘካርያስ መጣ። ግድ የለም ወንድ ልጅ ይወለድልሃል። እርሱ በመወለዱ አገር አታዝንም። እርሱ በመወለዱ ከተማ አይረበሽም። በጠባጭ አይደለም። ረባሽ አይደለም። ነውጠኛ አይደለም። ዮሐንስ በተወለደ ጊዜ ለብዙዎች ደስታ አንተ እግዚአብሔር ከባረከ አይቀር በዚህ በረከት እግዚአብሔር ይባርከ፣ አሜን ስትል በኢየሱስም ሆነውልሃል። ከባረከ በዚህ በረከት ይባርከና ዮሐንስ በመወለዱ ከተማ የሚያዝን አይደለም፣ ቸርች የምታዝን አይደለም። ታውቃለህ፣ ለቤተ ክርስቲያን ሀዘን የሚሆን ትውልድ አለከው። ቸርች ለመበተኗ ምክንያትም ቢሆን ትውልድ አለ እኮ። ይሄኛው ግን ይላል በመወለዱ አገር ደስ ይለዋል። አቤት አቤት አቤት! የሆነ ሰማያዊ ጸጋ ይመጣል። ይሄ ጸጋ አንተ ላይ ከማረፉ የተነሳ ኢትዮጵያ ማረፍ ትጀምራለች። አዳማ ማረፍ ትጀምራለች። ዘር ማረፍ ይጀምራል። እንዲህ ነው ቀባስ ሲመጣ እንዲህ ነው። ዮሐንስ ሲወለድ እንዲህ ነው። የእግዚአብሔር ዓላማ ያለበት ሲነሳ ሀገር ደስ ይለዋል። ነገረው መልአኩ ደስታንም ይሆነዋል። እና እግዚአብሔር የተናገረው ወራቱ ደረሰ። አቤት አቤት አቤት አቤት አቤት፣ የዘላለም መልአክ እግዚአብሔር ላንችና ለቤትሽ የተናገረው ሊወለድ ወራት ደርሷል። ማን ነው የሆነ ነገር ያጎበጠው? ለዚያ ሰው ወራት ደርሷል። ለዚያ ሰው ዘመን መጥቷል። ይወለዳል የተባለው ሊወለድ ይገለጣል የተባለው ሊገለጥ፣ ልናገር ለምድሬ ወራት ደርሷል። ለኢትዮጵያ ወራት ደርሷል። ለአዳማ ወራት ደርሷል። ለኦሮሚያ ወራት ደርሷል። ለሰሜኑ ወራት ደርሷል። ለሚራቡ ለደቡቡ ወራት ደርሷል። እግዚአብሔር የተናገረው ሊወለድ አራሜን ሃሌሉያ። ወራቱ ደረሳት። የጎበጠችው አሮጊት እድሜ ያጎበጣት አሮጊት ሰውነቷ ጎብጦ የነበረ ጸነሰች፣ ቀና ቀና ማለት ጀመረች። ምናልባት ሰፈር ላይ ያሉ ሰዎች እንደሆነ በሽታ እንደታመመች ሊያስቡ ይችላሉ። ህመም አይደለም፣ ጽንስ ነው። ያውም ከእግዚአብሔር ዓለም የመጣ ባጭሩ፣ ኤልሳቤት ጸነሰች፣ ወንድ ልጅ ወለደች። ካንተ ቤት ለብዙዎች የሚበቃ ደስታ ይውጣ። ልባርክ በዚህ ማታ በኢየሱስ ታውቃለ አለኩ። አንዳንድ ሰው አንዳንድ ሰው እባቡ የቀባው ለሰዎች ሀዘን ምክንያት የሚሆን አንተ ላይ ግን የደስታ መንፈስ ያገኘ፣ በኢየሱስም አንተ ቤት ከሚገለጠው ኃይል የተነሳ አገልግሎት ላይ ከሚገለጠው ቅባት የተነሳ ኧረ በጌታ ጩኸና ሜን በለኛ። ቤትሽ ላይ ከሚቀጣጠለው እሳት የተነሳ ከሚገለጠው መንፈስ የተነሳ በኢየሱስም ለብዙዎች ደስታ ይሆና፣ አጨብጨብና ውሰደው። አቤት ኢየሩሳሌም፣ አሜን እያለሁ በኢየሱስ እና ዮሐንስ ተወለደ። ምን የመሰለ ወንድ ልጅ! በጣም የሚገርመኝ ነገር ያስደነቀኝ ነገር ባደገ ሰዓት ይሄ ሰው ወደ ዩኒቨርሲቲ የሄደ መሰለ፣ ወደ አሜሪካ ዲቪ የቆረጠ መሰለ፣ አሜሪካ የገባ መሰለ። ቆይ ቆይ ቆይ እባክህ፣ አዲስ አበባ ነው መግባት ያለብኝ፣ መጋላ ፊንፊኔ፣ እዛ ነው መግባት ያለብኝ ያለ መሰለ። እሱ ካለበት ከተማ ያማሩ ብዙ ከተሞች አሉ። የሚደንቀኝ ነገር ዛሬም የሚወለደው ጀግና ዮሐንስን የሚመስል ነው ብዬ ስ ዮሐንስ ከተማውን ጥሎ ወደ በረሃ ሄደ። በጌታ በኢየሱስ ወዴት ወዴት ይሁላችሁ። ስለ ብርሃን ተወልዶ ባደገበት አካባቢ ያለውን ደስታ ተወውና ወደ በረሃ፣ በአባቱ ቤት ያለውን ደስታ ተወውና ስለ ብርሃን ወደ በረሃ፣ አንድ ትውልድ ይነሳ። ዓለምን የናቀ ትውልድ አ የምቾትን ዞን የናቀ ትውልድ ዮሐንስ ባደገ ጊዜ ወደ በረሃ ሄደ። በረሃ ሲሄድ የሚገርምህ የለበሰው የበግ ሌጦ፣ እሚበላው ይልና አንበጣና የበረሃ ማር አንበጣ ሎከስት እማይበላው እየበላ ቆይ። ለምንድን ነው ወደ በረሃ ሄደው? ሊጸልይኩ ሊነቃቃ ከእግዚአብሔር ጋር ሊያሳልፍ ተወልዶ ባደገበት አካባቢ ብዙ ድምፅ አለ፣ ብዙ ጩኸት አለ። ተወልዶ ያደገበት አካባቢ ብዙ ምቾት አለ። ከጸሎት የሚያስቀር ከቃል የሚያስቀር ከኃይል የሚያስቀር ብዙ ምቾት አለ። ያንን ተውና ወደማይመች ወደ ምድረ በዳ ሄደ። ለዓላማ ሊጸልይ ሊዘጋጅ ከእግዚአብሔር ጋር ሊያወራ ቀጥሎ ላለው አገልግሎት መሰነቅ ያለበትን ሊሰንቅ። ናቀ ዓለምን። ይገርም ነው። ይኸውልህ፣ ይሄ ሰው ወላጅ አባታን ወላጅናታን ያውም በስተርጅና የመጣ ልጅ ነው። እንዴት እንደሚንከባከቡት ላንተ መንገር ያሰለ። የስለት ልጅ በለው ባያት እጅ ያደገ በለው እንዴት እንደሚንከባከቡት በስተር ጅና ነው። አይመጣም በልቶ የሚጠግብ አይመስላቸው፣ ልብሱ ታጥበው የሚነጻም አይመስላቸው፣ ጠጥቶ የሚረካም አይመስላቸው። በስተር ጅና ይመጣ አንድያ ብቸኛ ልጅ ነው። ወደ ላይ ስትል ዮሐንስ ታላቅ የለውም፣ ዝቅም ስትል ሌላ የለም። ብቸኛ የቤቱ ልጅ በምን አይነት እንክብካቤ አባቱና እናቱ ቤት ውስጥ እንዳለ። ነገር ግን ለመዘጋጀት ለሚመጣው አገልግሎት ኃይል ለመቀበል አባቱ ቤት ያለውን ኮምፎርት ዞን ጥሎት ወደ ምድረ በዳ ሄደ። ምናልባት ብዙ አሜን ያስብል ይችላል። ነገር ግን አንድ ትውልድ ይነሳል ብያለሁ። ኤውል ካፌ ላይ ያለውን ምቾት ንቆ ወደ ምድረ በዳ የሚሄድ በርገር ቤት ያለውን ምቾት ጥሎ ወደ በረሃ ወደ ጸሎት የሚሄድ ከተማ ላይ ያለውን የፌስቡክና የቲክቶክ ወሬ ማሳደዱን ትቶ ወደ በረሃ ሊነቃቃ የሚሄድ። ስለ ወንጌል ስለ ብርሃን በአለምንና ባለም ውስጥ ያለውን የሚንቅ ዓለምንና ባለም ውስጥ ያለውን የሚተው ይቅርብኝ የሚል ለሚመጣው ክብር ራሱን ያነቃቃ ወደ ጾም ጸሎት የሚገባ ወደ ጽሞና የሚገባ ከኢየሱስ ጋር ወደ ማሳለፍ የሚገባ ወሬ የማያምረው ጫወታ የማያምረው ኳስ ማየት የማያምረው ቲክቶክ የማያምረው ፌስቡክ የማያምረው ከኢየሱስ ጋር ብቻ መነካካት ረሃቡ የሆነ አንድ ትውልድ ከአገሬ ላይ ይነሳ። አንድ ትውልድ ከአዳማ ላይ ይነሳል። እኔ ነኝ የምጮህና ምን ይበላ። ስለ ብርሃን የአባቱን ቤት ተው፣ ያንን የመወቃ የአባቱን ቤት ግን ከጸሎት የሚጎትተው የአባቱ ቤት ምቾት ያለበት ለመንፈሳዊ ግን መዘጋጀት የሚጎት ተወልዶ ያደገበት ሰፈር ተው፣ ስለ ብርሃን፣ ስለ ወንጌል ሊመጣ ላለው አገልግሎት ሰፈር ላይ ተወልዶ ያደግበት ብዙ ትዝታ አለበት አለ ብዙ ትዝታ ልብን ስርቅ ጉትት የሚያደርግ ነገር ግን ቀጣይ ስላለው ምስክርነት አገልግሎት፣ ሰፈር ላይ ያለውን ትዝታ፣ ሰፈር ላይ ያለውን ጫወታ፣ አብሮ ያደገባቸውን የሰፈር ልጆች ሁካታ ናቀው። አንተ በፊቱ ቀለለበት። እግዚአብሔር በዚህ መንፈስ ዛሬ ይንካ፣ ይቀባህ። በዚህ መንፈስ ስለ ወንጌል፣ ከፊት ላለው የወንጌል ሥራ ዛሬ መተው ያለብህን ወሬ፣ መናቅ ያለብህን ጫወታ፣ መናቅ ያለብህን ግርግር እርሱን የምትንቅበት የምትተውበት የእግዚአብሔር ጸጋ ዛሬ ያግኝ። አለ ሰፈር ላይ ብዙ ጫጫታ አለ። አንተ ስልክህ ላይ ብዙ ጫጫታ አለ። የቲክቶክ ዘመን ነው። የፌስቡክ ዘመን ነው። የወሬ ዘመን ነው። አንተ ከጸሎት የሚያስቀር ጫጫታ። ዮሐንስ ግን ስለ ብርሃን ከምልክ ከፊቱ ላለው አገልግሎት ሊመጣ ላለው ክብር ናቀው። ይኸውልህ፣ ምድረ በዳ ነው የገባው ሰው። እንዴት ራሱን ለበረሃ አሳልፎ ይሰጣል? ራሱን ለረሃብ እንዴት ለረሃብ አሳልፎ ይሰጣል እየመረጠ ሲለብስ የነበረ ሰውዬ፣ ይሄ የበግ የበግ ቆዳ የበግ ቆዳ የበግ ደላጎ አሸርጦ የበግ ደላጎ አሸርጦ፣ ተወ ተወ፣ ሰምተኛ ተወ ተወው፣ ናቀው። ሰፈር ላይ ያለውን ያንን ቁልምጫ ያንን አለህልኝ የሚለውን የቤተሰቡን እንክብካቤ፣ አለምን መድረስ የሚፈልግ እግዚአብሔር በኃይል ቀብቶት ጠቃሚ ሰው መሆን የሚፈልግ አንድ ነገር ማድረግ አለበት። ከኮምፎርት ዞን ውስጥ መውጣት አለበት። ተቀብተን አገልጋይ የምንሆነው የምቾት ቀጠና ልንመሰርት አይደለም ብራዘር። የአማረ መኪና የመያዝ የተደላደለ ውቤ ሰርተን ለእኛና ለቤተሰቦቻችን የኑሮ መደላድል ለመፍጠር አይደለም። እኛ ካስፈለገ አቤት አቤት አቤት አቤት። አንድ ሰው እስኪ አሜን ይበለኛ። እግዚአብሔር ባለፈው አስተማሪ አገልጋይ ስትሆን ክርስቲያን ስትሆን እንደ ዕጣን አሁን ዕጣን እንዲህ ነው። አንተ ቡና ይዘህ እየነደደ ያለ ፍም ላይ ይመጣና ይቀመጣል። የዕጣን ምን ላይ ነው የሚያርፈው? እሳት ላይ፣ እሳት ላይ። ከዛ በኋላ ይጨሳል። እየጨሰ በጭሱ አካባቢውን ይሞለዋል። እርሱ እየነደደ እርሱ እየቀለጠ፣ በዙሪያው ላሉ ሰዎች ግን መልካም ጠረን ይሰጣል። አገልጋይ ስትሆን እንዲህ ነው። ምእመን ደቀ መዝሙር ስትሆን እንዲህ ነው። ይኸው እሳት አለ ሚያቃጠል እሳት ግን እየቀለጥክ እየነደርክ እየጨስክ ሌላውን ማወድ ሌላውን በመጥፎ ጠረን ማበላሸት አይደለም። በሐሜት በኃጢአት በአመፅ ጠረን ማበላሸት አይደል፣ እየጨስክ አካባቢውን በመልካም ጠረን አቤት፣ በዝማሬ ጠረን፣ በትንቢት ጠረን፣ በቃል ጠረን። አሜን ትለኛለሁ። ዮሐንስ እንዲህ አይነት ሰው ነበር፣ ልክ እንደ ዕጣን እየቀለጠ እየጨሰ አካባቢው ላይ መልካም መዓዛ ስለማን ነው? ስለ ብርሃን ከበረሃ ሲመጣ ስለማን ያወራ? ከእኔ በኋላ የሚመጣ ኢየሱስን እየጠራ አካባቢውን በመልካም ማዓዛ ያውደው ነበር። በኢየሱስም ኖሮ ማለፍ ይሁንልሽ። በጌታ አንድ ትውልድ ይወለድሃል ብሎኛል ጌታ እንደ ዮሐንስ ያለ ትውልድ እንደ ጣን እየጨሰ እየቀለጠ አካባቢውን በወንጌል መዓዛ የሚያውድ በወንጌል ጠረን የሚሞላ ኢየሱስ ያድናል። የራሱን ኮንፎርት ዞን የማይፈልግ የራሱን የምቾት ቀጠና ማይሰራ ዮሐንስ ምቹን አለምትቶ ምቹን አለምትቶ ስለ ተወልዶ ያደገበትን ሰፈር ተወ። ስለ ብርሃን ራሱን ሌጦ ለመልበስ አሳልፎ ሰጠ። ስለ ብርሃን ለሚመጣው ክብር ሊዘጋጅ ጠንካራ መንፈሳዊ ቁመና ሊይዝ በተገቢው ሁኔታ ክርስቶስን ለመግለጥ ኢየሱስን ለማውራት ያመቸው ዘንድ ኃይልን ሊቀበል ወደ በረሃ ወደ ምድረ በዳ ረሃብ ወዳለበት ራሱን መንገደኛ አደረገ። ከረመ፣ ቆየ፣ ሰነበተ። ይሄ የበረሃ ወገቡን አሸርጦ ብቃላ ተመልሷ ስራ ወዳለበት አለበት ናይገረመኝ ይሄ ነው የመጀመሪያው ሐሳቤ። ስለ ብርሃን ተወ፣ ዓለምንና በዓለም ውስጥ ያለውን ተወ፣ ቀጣይ ላለው አገልግሎት እራሱን ሊያዘጋጅ። ሁለተኛው ሐሳብ ተመልሶ ከመጣ በኋላ የሚጠይቁት ብቅ ብቃል ይናገር ጀመር፣ መዳን በሌላ በማንም የለም ይል ጀመር። የንሳ ጥምቀት ያጠምቅ ጀመረ። ከኔ በኋላ የሚመጣ አለ ማለት ጀመረ። ኢየሱስን መግለጥ ጀመረ። ከበረሃ የመጣ ያ መኪና ካልገዛችሁልኝ አላገለግልም የማይ ያ ደሞስ ካልተቆረጠልኝ አላገለግልም የማይ ስለ ወንጌል፣ ስለ ብርሃን የሚመጣ ነገር ካለ ራሴን አሳልፈ ይሰጣለሁ የሚል ጨካኝ መንፈሳዊ ቁመና በልቡ ያለበት ይተርከው ጀመር። ያወራው ጀመር። ይገልጠው ጀመር። ተሳስቶ ስለ ራሱ አላወራም። ስለማወራ ስለ ብርሃን፣ እና በዙሪያ ያሉ ሰዎች ግራ ገባቸው። ሰውየው ቀላል አይደለም። አንተ ይሄ ልሙጥ የሆነ የአገልግሎት ህይወት ተጽዕኖ የማይፈጠር አነጋጋሪ ማይሆን በጌታ በኢየሱስም ይሄ ህይወት ነዘላለም፣ ከኛ ይራቅ። እግዚአብሔር አምላከ ዮሐንስ፣ ከተማው ላይ አጀንዳ አረገ። አፍቶች ግራ ገባቸው። ሰዱቃውያን ግራ ገባቸው። ታላላቆች ግራ ገባቸው። እኛ የአብርሃም ዘርነን የሚሉ ግራ ገባቸው። ሰውየው እንግዳ ነገር ይዞ ነው የመጣው። የሚያወራው ቋንቋው የተለየ ነው። ትናንትና ያልተወራ ነገር ግን በዓለም ላይ ብርሃንን የሚያመጣ ያድናል ይላል ማ ከእኔ በኋላ የሚመጣው ይቤሻል ይላል ማ ከእኔ በኋላ የሚመጣው እኔ በውሃ ማጠምቃችሁ እርሱ ግን በእሳት ያጠምቃችኋል ይላል። ይሄ ይሄ ሰው ስለ ኢየሱስ ያወራል ስለ ጌታ። ያው እና መጡና ማን ነህ አንተ አሉት። እኔ አለ በነብዩ ኢሳይያስ በምድረ በዳ የሚጮህ ሰው ድምጽ ተብሎ የተነገረለት ጠማማውን የሚያቀና ስርጓጉቱን የሚያቀና ከፍ ያለውን ዝቅም ያርግ። ስለ ኢየሱስ ክርስቶስ የሚያወራ በነብዩ ኢሳይያስ የተነገረለት በምድረ በዳ የሚጮህ ሰው ድምፅ ነኛል። ኤልያስም አይደለም አ ሌላ ነቢይም አይደለም አ እኔ ማለት ከኔ በኋላ ስለሚመጣው ዮሐንስ ሰዎች ሲጠይቁት ቀጥታ ወደ ኢየሱስ ያሳያቸዋል። ሲያወራም የሰዎችን አይን ወደ ኢየሱስ ነው የሚያሳየው። መተው ግራ አጋባህን እኮ ተጽዕኖ ፈጣሪ ሆነሃል፣ ቤተ መቅደስ ሳይቀር እነ ጋሼ ስላንተ እያወሩ ነው ብለው ሲሉት አልኮራ የስ እኔ እንዲህ ነኝ ድሮስ አላለም። ምንም ይወራ ነገር አለኝ፣ ስለ እሱ ነው ማወራው። አለ የሚዘረዘር የሚቆጠር ብዙ ነገር እያለው በኔ ላይ የሆነው ነገር ሁሉ መነሻው እሱ ነውና፣ መነሻው ከኔ በኋላ የሚመጣው ነውና፣ ስለ ራሴ ያላወራም። ሚወራለታለ፣ ሚዘመርለታለ ሚሰበካለ፣ ሚተረካለ ከእኔ በኋላ የሚመጣው እሱ እያለ ስለ ኢየሱስ ያወራል። ቅዱሳ ዮሐንስ እኮ ካስፈለገ ትምክት አለ። በመጀመሪያ ገና ድሮ ነቢያቶች የተናገሩለት ሰው ኢሳይያስን የሚያክል ትልቅ ነቢይ ስለማን አወራ? ስለ ኢየሱስ አወራ። ነገር ግን መንገድን ስለሚጠርገው ስለማ ቀድሞ አይቷል። ስለ ዮሐንስ ቀድሞ አይቷል እና እኛ ብንሆን ምን እንደምን እንደ እኔ እኮ ማለት በነቢዩ ኢሳያስ ልክ እንደ ኢየሱስ ብለን እየታከክን ጭምር ራሳችንን ወደ ኢየሱስ እያስጠጋ ራሳችንን ለማጉላት ማለት ነው እንዴ። ትንቢት ሲነገርብኝ ነው ገና ከድሮ ጀምሮ ገና በነቢያቶች ብለን እንላለን። ይሄ ሰው ተናገር ብለህ ብትለው ሊናገረው የሚገባ በጣም ብዙ ነገር አለ። አንደኛ በቀድሞ ዘመን ኢሳያስ ትንቢት ስለ ዮሐንስ ተናገረ። ይሄ ቀላል አይደለም። ሁለተኛ ካስፈለገ የተወለደው ከካህን ቤት ከሆነ፣ ሰነፍ ሰው ቤት አይደለም፣ ከሆነ አመፀኛ ሰው ቤት አይደለም። ይሄ ደግሞ ትልቅ ትምክት ነው። ለዕብራውያኖች የአሮን ዘር መባል የአብርሃም ዘር መባል በጣም ነው የሚኮሩበት። አዎ የአብርሃም ዘር ነው። አዎ የካህን ቤተሰብ ነው። አዎ የተወለደው ከዘካርያስ ከካህኑ ካገልገው ከካህኑ ነው። ይሄ ሰው የካህኑ የዘካርያስ ልጅ ነው። ልናገር ቢል የሚናገረው ነገር አለ። ነገር ግን አለ በቀድሞ ዘመን ስለ እኔ ትንቢት ቢነገርም መገኛ የተወለድኩት ከካህኑ ቢሆንም ይሄን የሚያስንቅ ሌላ ሊወራለት የሚገባ ከኔ በኋላ የሚመጣለ ኢየሱስ የሚባል ይመጣል። እኔ ስለ ራሴ አላወራም ማለት፣ እኔ ስለ ዘሬ አላወራም ማለት። እኔ የማወራለት ከኔ በኋላ የሚመጣ በእሳት የሚያጠምቅ በጨለማ ላይ የሚያበራ መነሻው ሰማይ የሆነ ዓለም ሳይፈጠር የነበረ ኢየሱስ የሚባል ስለ እሱ ነው ማወራው። አለ አንተ ይሄ ቅባት ዛሬ ያግኝህ። በጌታ ስለማ ስለ ብርሃን አወራ። ልቀጥልልሃ፣ የሚወራ እኮ ብዙ አለው። ይሄ ሰው ቢያስፈልግ መልአኩ ቅዱስ ገብርኤል መቶ ምንድን ነው ለዘካርያስ ያለው? ገና በእናቱ ማሕፀን እያለ መንፈስ ቅዱስ ሺሞላበታል አለ ገብርኤል። ምን አይነት መልአክ ነው! እና ቅድስት ድንግል ማርያም ኢየሱስን ጸንሳ በሄደች ጊዜ ኤልሳቤጥ ጋር ምንድን ነው የሆነው? ስትል ሁለቱም ውስጥ ያለው ጽንስ ሰለለ ምን ማለት መሰለ ዮሐንስ ገና በእናት ሆድ እያለ መንፈስ ቅዱስን የተሞላ ታሪክን ብታገላብጥ በእናት ሆድ ሆኖ መንፈስ ቅዱስን የተሞላ ሰው የለም። የመጀመሪያ ሰው ነው ዮሐንስ። በእናት ሆድ እያለ ሆሊ ስፕሪትን አፉረዋ ቀየሆን የተሞላ ግን ምን አለመሰለ አዎ፣ ሊናገርም ያስፈልግ። አዎ እንዲህ አይነት ትምክታለኝ። ነገር ግን ይሄ ምኑ ይወራል? ይሄ እንኳ ይሆነልኝ በእርሱ ነውና፣ እኔ ማወራው ስለሱ ነው አለ። የሞላን በእናቴ ሆድ ከእኔ በኋላ የሚመጣል የዓለም ቤዛ የዓለም መድኃኒት፣ በጨለማ ላይ ንጋትን ያወጣ ትውልድ፣ ወደ ሲኦል እንዳሄድ ነፍሱን አሳልፎ የሚሰጥ ሊወራለት የሚገባ ኢየሱስ አለ አለ። ኢየሱስ አለ አለ። ሃሌሉያ የምሬ እኮ ነው ማውራ፣ ላውራ ብሎ ቢል እኮ ዮሐንስ የሚያወራው ነገር አለ። ጠይቅ፣ ከኋላ ኤርምያስ ነው ከእናቱ ወር ተቀድሶ የወጣ እንጂ መንፈስ ቅዱስን ተሞልቶ አይደለም የወጣው። ዮሐንስ ብቸኛ ነው። ነገር ግን ይሄን ብቸኝነቱን ተጠቅሞ አየህ፣ እኔ ማለት በጣም ዩኒክ ሰው በጣም የተለየው በእናቴ ሆድ እያለሁ መንፈስ ቅዱስን የተሞላሁ ምናምን እያለ ለሰዎች ይህን የራሱን አላወራም። የራሱን ነገር ናቀና የራሱን ነገር ቀበርና ሆነልኝ የሚለው ከእርሱ እንደሆነለት ገብቶት የሰዎችን ዓይን ከሱ ላይ አንስቶ አለ፣ ከኔ በኋላ የሚመጣል ኢየሱስን የሚያወራ ትውልድ ይነሳል። ራሱን እየደበቀ አሜን ተናለው። በዝማሬ ራሱን እየደበቀ በስብከት ራሱን እየደበቀ መሲሁን የሚያወራ ኢየሱስን የሚያወራ ሳታኔ ሃሌሉያ! ይነሳል፣ አንድ ትውልድ አገሬ ላይ ይነሳል፣ አንድ ጀግና አዳማ ላይ ጮሁና እኔ ነኝ በላት። እኔ ነኝ ዮሐንስ የሚወራ ብዙ ነገር አለው ይሄ ሰው በልጅነቱ በመንፈስ ቅዱስ መሞላት ብቻ እንዳይመስል ዓለምንና ባለም ውስጥ ያለውን ነገር የናቀ የተወ የሰፈሩን ኮምፎርት ዞን ሰፈር ላይ እናቱ ቤት አባቱ ቤት አካባቢው ላይ ያለውን ምቾት ትቶ ለሚመጣው ክብር ለመዘጋጀት ወደ በረሃ ወደ ቆላ ወደ ምድረበዳ የማይመች ነገር እየበላ ሊኖር በራሱ ላይ የወሰነና የጨከነ ሰው ነው። ግን ማንን በልህ ለጠየቁን መልስ እንድንሰጥ ማን አንተ ሲሉት ይሄንን ነገር አልመዘዘም። አየህ፣ እኔ ማለት በጣና የበረሃ ማር እየበላው የበግደላ ጓሸርቄ ሳገለግል የኖርኩ ጀግና አላለም። ስለማ ስለ ብርሃን ዮሐንስ ጋር ልቡ ላይ የሚጮኸው ስለ ብርሃን ማውራት ነው፣ ስለ ኢየሱስ ማውራት ነው። አንተ ዛሬ እግዚአብሔር ያጠምቀሃል። ጌታ ምስክሬ አይደለም የሌለህን ነገር አለኝ እያልክ ልታወራ ይቅርና እግዚአብሔር ያደረገልህን ነገር እርሱ እንዳደረገልህ ዕውቅና እየሰጠ ራስህን እየደበክ ይኸው ስለ ብርሃን መመስከር ትጀምራለህ። ቢዘምር ስለ ብርሃን ነው ትላለህ። ቢሰብክ ስለ ኢየሱስ ነው ትላለህ። ይኸው ለአንቀጥ ቅጬ ቢሰብክ የጸጋው ምንጭ ጌታ ኢየሱስ ነው ማለት ትጀምራለህ። ይሄ ቅባት ዛሬ ያጠለቅልቅህ። በኢየሱስ የሚወራ ነገር አለው እኮ ሰውየው። ይሄ ቀላል ነገር እንዳይመስልህ ቀላል ነገር እንዳይመስልህ፣ ስለተጠራበት ጥሪ የዓላማ ሰው ጨካኝ ነው እንዴ? ሰው ሰው ካንድ ምቾት ሌላ ምቾት ይፈልጋል እንጂ። እንደዛ ከሆነንኛ ካንድ ምቾት ሌላ ምቾት ነው ምንፈልገው። ሰውየው ምቾቱን ጥሎ

እኔ ብሎ ይሄን ነገሩን አለመዘዘ በረሃ ለበረሃ ስንከራተት የኖሩ ይሄን ያክል አመት ሳገለግል የኖርኩ አንተ ስንት ጉረኛ አገልጋዎች አለን መሰለ እዚያብር ጸጋን ያብዛ። የምሬን እኮ ነው። ስንት ጉረኛ አገልጋዎች አንዳንዶቻችንም ለማገልገል ስንፈልግ አቤት እከሌ እንድንባል ነው እንጂ ትክክለኛ ሞቲቭ ይዘን አረ ኢንተርናሽናል ነብዬ አደረገኝ አይኔም በእርግደው ግለጠው ምናምን ምናምን ብለህ ስትለምን እኮ ለምን እኮ ለምን ጠይቅ። ነፍስን እኮ ለምን፣ ዮሐንስ ይመልስልሃል። ስለ ብርሃና ስለ ብርሃን፣ እኔማ ምንም ይወራ ነገር አለኛ በረሃብ ገባ ብጨክን በወሰን እንበጣና የበረሃ ማር እየበላሁ ባገለግል እ ስለ ብርሃን እና እኮ ምን ብለን እንመልስ። አንተ ማነህ? እኔማ እንዲህ ነኝ ብሎ የጠቀስኩላችሁን አላለ። በምድረ በዳ የሚጮ ሰው ድምፅ፣ እንዲህ በሉና ነገሯቸው። ስለ ኢየሱስ የሚያወራ ስለ ኢየሱስ የሚመሰክር ትሰሙኛላችሁ? አለ እንሰማሃል። እኔ በውሃንም አጠምቃችኋለሁ፣ ከእኔ በኋላ የሚመጣው ግን የጫማውን ጠፍር ልፈታ እንኳን ማይገባኝ፣ ትልቅ የትልቆች ትልቅ፣ ጌታ የጌቶች ጌታ፣ ንጉሥ የነገሥታት ንጉሥ፣ የጫማውን ጠፍር እንኳን ልፈታ ማይገባኝ እኔ በውሃ ጠመኩ። በእሳት የሚያጠምቅ ይመጣል አላቸው። ይመጣል ኢየሱስ አላቸው። ስለማ ስለ ብርሃን የኑሮው ጅማሬ የኑሮው ሂደትና የኑሮው ፍጻሜ ስለ ብርሃን ስለ ኢየሱስ እና ንገሩልኛል። ሁሉኛ አሰሙልኝ። ለጠየቋችሁ ሁሉ መልስ ስጡልኝ። ዮሐንስ እንዲህ ነው ብላችሁ እንዳትናገሩ እንዲህ ነው ብላችሁ እንዳትተርኩ የከኔ ልጅ ነው የእንትን ቋንቋ ተናጋሪ ነው ብላችሁ እንዳታወሩ አገኛኘቱ እንዲህ ነው ብላችሁ እንዳታወሩ በምድረ በዳ ዋጋ የከፈለ ብላችሁ እንዳታወሩ እና ማን ልበል በምድረ በዳ የሚጮህ ሰው ድምፅ ስለ መሲሁም የሚያወራ ስለ ኢየሱስ የሚያወራ ስለ ብርሃን የሚያወራ እኔ ብርሃን አይደለሁም ማለት እኔ ብርሃን አይደለሁም ስለ ብርሃን እንዲህ አይነት ትውልድ ስራ ቦታው ላይ ስለ ብርሃን፣ መስሪያ ቤት ላይ ስለ ብርሃን፣ ቸርች ላይ ስለ ብርሃን ሲያበራ አንድ ትውልድ ይፈልጋል። ደግሞ አንድ ትውልድ ያስነሳል ጌታ። ምን አይነት ትውልድ ካልከ እንደ ዮሐንስ አይነት ትውልድ እግዚአብሔር ያስነሳል። ሰማችሁ። እኔ ማለት መልአኩ ቅዱስ ገብርኤል መጥቶ ካባዬ ጋር ፊት ለፊት አውርቶ በመልአክ ትንቢት የተወለድኩ ባለም ላይ ብቸኛ ሰው ነኝ አላለም። ይሄን መንፈስ እንያዝ። ራስን ዝቅ የማድረግ መንፈስ፣ ራስን የማሳነስ መንፈስ፣ ስለ ራስ ማውራትን አቁመን ስለ ብርሃን አንተ እየተናገረ ብዙዎችን በውሃ ያጠመቀ የራሱን ታሪክ የማይቆጥር እግዚአብሔር እንደዚህ አይነት አገልጋዮችን ያብዛል። እግዚአብሔር እንዲህ አይነት መሪዎችን እግዚአብሔር ያብዛልን። የኢትዮጵያን አብያተ ክርስቲያናት በእንዲህ አይነት መሪዎች እግዚአብሔር ይሙላ። የራሳችንን ታሪክ እንናገር? የራሳችንን ገድል ማናወራ፣ የትውልድን አይን ወደ ኢየሱስ የምናሳይ፣ ስለ ብርሃን የምናወራ። እግዚአብሔር እንዲህ አይነት ነቢያቶችን ያብዛ። ምን ያረጋል ካለበለዚያ በለዚያ ኢየሱስ ካላወራው ምን ያረጋል? መዝሙር ኢየሱስ ካልታየበት ምን ያረጋል? ሽምግልና ኢየሱስ ካልተገለጠበት ምን ያረጋል? የክርስትና ሕይወት በዚህ ምድር ላይ መኖር ያለምን ብርሃን ካላሳየ? በዮሐንስ መንፈስ የሚጀምር አንድ አደገኛ ትውልድ ምድር ላይ ይነሳ።